ከዚህም በኋላ ባለሁበት ሁኔታ ሆ ባለሁበት ቦታ ላይ ሆኜ አለው የመግለት ነው። አሁንም ያው ልክ እንደ ድሮ ላንተ ያለኝ ክብር ለማሳየት ነው ይነገሩ። አሁን እኮ ማለት ነው በቃ እየተስተካከሉ ከሆነ ነገሮች አሪፍ እየሆኑ እኮ ነው። እያየሁ ነው። እየተስተካከሉልህ መሆኑን እያየሁ ነው ግን ዋናው እኔ አሁን የሚያስደስተኝ እና የምፈልገው ነገር ቢኖር ከዚህ የተሻለ ደረጃ ደርሳ ማየት ነው። ዱአ ማረግል ለዛ ነው እና ደግሞ ላህ ይረዳል እኔንም ማንተንም ባለንበት ቦታ ላይ የተሻለ ሁኔታ ላይ ሆነን እንድንገኝ አድርገን። ለምን ከጎኔ መሆን ከበደሽ? ማለት ሶሻል ሚዲያ ላይ መውጣት ላትፈልጊ ትችላለሽ፣ ምናልባት አልባትና፣ ግን እኔ ሶሻል ሚዲያ ላይ ውጪ አብረሽኝኝ አብረሽኝ ስሪ ምናምን እያልኩሽ አይደለም፣ ማራጭ የለኝም

ብቻይን አዩኝ ቀምን ዮን ሰ ሚለን ተራርቆ ፍቅር ይከብዳል ለወጃጅ እንዴት ነው ምለምደው? አሰላም አሌይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ የኛ ቤተሰቦች ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ከጎኔ ስለሆናችሁ ሁሌም ስለምታበረታቱኝ እኔ ለእናንተ ቃል የለኝም ማለት የሆነ በአካል አግኝቻችሁ አመሰግናለሁ ወዳችኋለሁ። ወይ ደግሞ ለእናንተ የሆነ ነገር ማድረግ ችዬ በአካል መጥቼ ወይ የሆነ ነገር ባደርግላችሁ ብቻ አላቅም። በጣም ነው የምትለዩብኝ። በጣም ነው ማመሰግናችሁ መወዳችሁ። የምር ፈጣሪ በያላችሁበት ይጠብቃችሁ፣ ሀሳብ ወጥናችሁ ተሳክቶ ሁላችሁም ለሀገራችሁ ያብቃችሁ፣ ፈጣሪ ቤተሰቦቻችሁ ደግሞ ረጅም እድሜ ያቆይላችሁ። እና ወዳችኋለሁ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ማለት ደስ ብሎኛል በጣም ማለት ነው ምን መሰላችሁ፣ ዩቱብ ላይ መጥቼ አብዛኛውን ጊዜ በጣም በቃ እየደበረኝ እየከፋኝ ምናምን ነበረ እና እንደዛ የሚሆንበት ምክንያት ደግሞ የሆነ ያስከፋው ሰው አለ እና ያን ነገር አውጥቼ አሁንም ድረስ መናገር አልቻልኩኝም። ባይዘወይ ማለት ነው ከዚህ ቀደም የተለቀቀው ቪዲዮ እንዳለ ሆኖ ያን ነገር መናገር አልቻልኩኝም። ከዛ ባለፈ ደግሞ ያንን አሁን ሱዛንን የተውኳት ሰዓት ሌላ ሰው የኔን እገዛ ይፈልግ ነበረ በቃ እኔ እንድለየው አይፈልግም ነበረ። እኔ ደግሞ በቃ ማለት እንዴት ብዬ ላስረዳችሁ፣ በሰዓቱ የነበርኩበት አስጨናቂ ጊዜ ነበረ። በጣም ከባድ ጊዜ ነበረ እያሳለፍኩ የነበረው። ግን ደግሞ አልሐምዱሊላህ ያም ሰው እኔ ማግዘውም ሰው የተሻለ ሆኖ አሁን የተሻለ ቦታ ላይ ነው የሚገኘው እና ደግሞ እንደዛ ሲሆን ጊዜ ማለት እኔ ብቻዬን ቀርቻለሁኝ እና እኔ ጋር ያለችዋን ሰው በተአምር በቃ ሰላም ተፈጥሮ አብረን እንሆናለን ምናምን እንገናኛለን ብዬ አላሰብኩኝም። ይቅርታ መጠየቅ ምናምን ጭራሽ ማለት ነው። ምክንያቱም ለእኔ ሲባል ያልተከፈለ ዋጋ የለም፣ ያልተከፈለ መስዋዕትነት የለም። በቃ የህይወት ዋጋ ማለት ነው። የህይወት ዋጋ ታምናላችሁ። ያ ሁሉ መስዋዕት የከፈለላችሁ ሰው፣ እዚች ጋ ደግሞ ያለችሁበት ሁኔታ በጣም ከባድና አስቸጋሪ ስለነበረ አመዛዝናችሁ በቃ እሷ አትቀየመኝም ብዬ በሰዓቱ የተሻለ ነው ብዬ ለሌላ ሰው ማገዝ ከሌላ ሰው ጋር ሆንኩኝ እና አሁን ጠርቻታለሁ። ዛሬ ትምጣና እስቲ ማለት ምን እንደተሰማት ምን እንደምታስብ እኔ በራኳ ሰዓት ምን እየሆነ እንደነበረ በህይወቷ ምን እየተካሄደ እንደነበረ ያለውን ነገር ጠይቃታለኝ። ማለት አብዛኞቻችሁ ደግሞ በሌላ አንግልም የወሰዳችሁታላችሁ። ሱዛን ለእኔ በጣም ወዳት ማከብራት ጓደኛ ናት፣ ግን በቃ ከጓደኝነትም ከሌሎች ግንኙነትም በላይ የሆነ ጓደኝነት ታውቃላችሁ፣ ልክ እንደዛ ነበርን እና እንደዛ ስለሆንን ነው ያሁሉ ነገሮች የተፈጠሩት በመሀላችን ምንድንም ትልኝ እንትን ቆንጆ ነች ስትባይ ምናምን ነገር ብዙም አይገርምሽም። ማለት ቆንጆ አይደለም። እና ስለመጣሽ ደስ ብሎኛል። ብዙዎቹ ወደውሻል ደሞ ቤተሰቦቼ ስለወደችኛ አመሰግናለሁ። አይናፋር እኮ አይደለችም። እናንተን ስታይ እኮ ነው አይናፋር ነች። ግን ስላልፈው ጊዜ ልጠይቅሽ ማለት እኔም ቤተሰቦቼም ብዙዎቹ ጓግተዋል። ምን አይነት ጊዜ እያሳለፍሽ ነበረ? እያሳለፍኩ የነበረው ጊዜ በጣም ከባድ ነው። ያ እኔ የተሻለ ነገር እንዲኖረን ነበር። በጣም ብዙ ነገር ስለፋይ ነበረው ታውቃለ። ሰው እኔ ለአንተም አድርጎ የነበረውን ነገር አንተ ደሌላ ሰው ነበር ስታደርገ የነበረው ጥሩ ነገር ሆኖ እያለ ግን እኔ በጣም ተገቶቻለሁ። አሁን ላይ አልሐምዱላ ከነበርኩበት ነገር አገግም ያለው በጣም ደህና ነኝ ግን ያሳለፍኩት ነገር ቀላል አይደለም። አልሐምዱሊላህ ግን እና አንተን ገና ሆነ ሰላም ሆነ ስላገኘው ከዚህ በወረደ ሁኔታ ስላላገኘሁ ደስ ብሎኛል። ብቻ ዋናው እዚህ ቦታ ላይ መገናኘታል ባር ጊዜ እንደማሳልፍ አልገመትም ነበር። ገምቼ አለኝ እና ደግሞ ሁለት ከባድ ነገሮች ውስጥ ተገኘሁኝና ከዛ፣ የትኛውን ከባድ ነገር ነው ማድረግ ያለብኝ፣ የትኛውን ከባድ ሁኔታ ነው መምረጥ ያለብኝ ብዬ አሰብኩኝ። እኔ ራሴ ላንቺ አላብራራልሽም ማለት እንዲህ ነኝ እንዲህ ነው ብዬ ምን አይነት ስራ እንደምትሰራ እንዲሁም ለሴቶች ምን አይነት ነገር እንደምታደርግ አውቃለሁ፣ ቪዲዮችንም አያለው። ጥሩ ነገር ነው የምታደርገው ነገር። እኔ ለአንተ ያልሁ ወይ ያላደረግኩት ነገር አልነበረም ታውቃለህ። በእርግጥ አሁን ላይ ለምን እኔ እንደዛ እንዳደረግኝ አውቄያለሁ። ለምን እኔ ላይ እንደዛ እንደሆነ አውቄያለሁ። ሳውቅ ለምን አልተረዳሁት የሚለው ነገር አስደብሮኛል። ረዳህ፣ አሪፍ ነበር ወይ ጊዜ ብሰጠ ባዳመጥ ምናምን ለእኔም ግን ከባድ መሆኑ ትረዳ ይገባል። ማለት ከባድ ጊዜ ይነሳል። በጣም በጣም እረዳሻለሁ ሰው ማለት ነው። የምሬ ነው ምላችሁ። በቃ የሚረዳችሁ ሰው እንደዚህ አውጥቶ የሚረዳችሁ ሰው ሳይሆን የሚረዳችሁ ሰው ይስጣችሁ። የምሬን ነው ምላችሁ። ሳታወሩ የሚገባው ጌታችሁን አይቶ ምን ላይ እንዳላችሁ ሚያቅ የሚረዳችሁ ሰው የለም። የምር እንደዚህ አይነት ሰው ይስጣችሁ ማለት እኔ እሷ ለእኔ ያደረገችልኝ በእኔ ህይወት የከፈለች ዋጋ በቃል የሚተመን አይደለም፣ በቃል የሚለካ አይደለም። በድርጊት ምናምን ነገር የሆነ ነገር አድርጌ ምናምን ነገር የምክሳት አይነት ውለታ አይደለም። ለእኔ ስትውልልኝ የነበረው በሰዓቱ ማለት ነው። ግን ያንን ሁሉ ነገር እንዴት ላስረዳት፣ በቃ እንዴት ልንገራት፣ በቃ እዚች ጋር ያለሁበትን ጭንቅ ለስድስት ወር ስሰቃይ የነበረ ታምናላችሁ? ለስድስት ወር ማለት ነው። በቃ ማለት በጣም ይከፋኛል፣ ተደብቅ ያለቅስ ነበረ ምናምን ለተከታታይ ስድስት ወር ማለት ነው። እና ግን አግኝቼ አንዴ አንዴ ውስጥ ያለውን ነገር ባስረዳት እንዲ ተፈጥሮ ነው ብላት በቃ እንዲህ ነው እኮ እንዲ ነው ያደረኩት እኔ በቃ ለዚህ ነው ብላት እንደምትረዳኝ አቅ ነበረ። ማለት እኔ ልክ ሲከፋኝ ከሁሉም ሰው ተነጥላ ፊቴና አይታ የምትረዳኝ ሱዛን ነበረች። እኔ ደግሞ ስደሰትም ከሁሉም ሰው ቀድማ የምታውቀው እሷ ነበረች። ብዙ ጊዜ ሰዎች ለእኔ ህይወት እንዲያደረግክ ለእኔ ህይወት እንዲያደረግክ ምናምን ይላሉ ነው። አላህ ደግሞ ያንን ነገር ቆጥሮ ለእኔ ሰጠኝ። ሰው የእኔ በቃ የቅርቢ ሰው የቅርብ ጓደኛ ያደረግ ማለት። አሁን ለምሳሌ ስናወራ ሌላ የተለየ ግንኙነት ያለን ይመስል ማለት ግን እንደዛ ሳይሆን በቃ ከዛ በላይ እኮ ነው ማለት መፋቀር የሆነን ጊዜ ብሬክ አፕ አለው፣ የሆነ ጊዜ ያልቃል ፍቅር ምናምን፣ ግን ጓደኝነት ከዛ በላይ ነው እና አንቺ እኔ የጓደኛ ስራዎች በጣም እድለኛለሁ፣ በጣም ማለት ነው ከምልሽ በላይ እና አሁንም ቢሆን ማለት ምን ላይ እንዳለሽ ምናምን አላውቅም ምን ላይ እንደሆንሽ እና የታክሲ አተን ተቸግረን እናውቃለን። የታክሲ አተን ተቸግረን እናውቃለን። እኔ እና አንቺ እኔ እና አንቺ መክሰስ ወክ ነው ና ነገር እንበለን እና እኔ እና አንቺ ማለት በቃ ያሳለፍነውን ነገር ዘርዝሮ ለማውራት ከባድ ነው። ጊዜ ያስፈልጋል። ማለት ምን መሰለሽ ቃል ግቢልኝ ማለት ድጋሚ ላትርቂ፣ ድጋሚ የሆነ ችግር ውስጥ ገብቼ ቢሆን እንጂ በህይወቴ ከአንቺ ጋር መጣላት፣ መለያየት ምናምን አልፈልግም እስከ መጨረሻው ድረስ እና እኔ አንቺ ከጎኔ ስትሆኝ ጊዜ ብርታቴ ነሽ። የምሬ ነው ምልሽ። በጣም ነው የምበረተው። በቃ ፈጣሪኒ እንድበረታ ሰበብ አድርጎ አንቺን የሚልክልኝ ነው ይመስለኝ። ሁሌም ከጎኔ ሁሌም ከፊት የሚቀድመው ፈጣሪ አላህ ነውና አላህ አንቺን ለእኔ በቃ በነገራቶች ምናምን ነገር አንቺን ሰበብ እያደረገ ከፊት ለፊት መንገዴን እየጠረገ እንዳልፍ መንገዴን ዘና እንድል ምንም ሀሳብ ከኋላ የሚመጣው ነገር እንዳያስጨንቀኝ፣ ማለት እንደዛ ነው የሚሰማኝና ይህንን ነገር ደግሞ ማጣት ለእኔ ከባድ ነው። ድጋሚ ማጣት አልፈልግም። ይሄን ነገር ባጣዋቸው ጊዜያቶች ህይወቴ አደጋ ላይ ወድቋል። ያው ማለት ከሞት ተርፌያለሁኝ እኔ ነኝ በቃ በጣም ከባድ ከባድ ከባድ ነገራቶች ውስጥ አልፌያለሁኝ። አንቺ ከጎኔ ብትኖሪልኝ ብዙ ነገሮችን ማቅለል እንችል ነበር አብረን ሆነን እና ቃል ግቢልኝ በቃ ድጋሜ ያለኝ ግን አልተዋላል ማለት ነው። የምር አንዴ ወጥ ላይ ማል ነገር ነው አንዴ ማለት ግን ሳስረዳሽ፣ ተረድተሽኛል የሆኑትን ነገሮች እኔ ያሳለፍኩትን ጊዜያቶች ምናምን ካሜራ ላይ ባወራ ሁሉም ሰው ሊረዳኝ ይችል ነበር ተረጃሉ ኖ አራል። የምር አልገባሽም፣ የነገርኩሽ ነገር እና ያሳለፍኩት ጊዜ ምናምን ምንም አልገባሽም ማለት እንዴት ልንገርሽ? ማለት እንት ያሳለፍኩ ጊዜ ከባድ ነው። ግን እኔ የሚያሳልፍኩ ጊዜ ከባድ ነው እኮ። ታዲያ የፈለገ ከባድ ጊዜ ብታሳልፊ፣ አሁን ነገሮችን አስተካክለን የተሻለ ነገር መፍጠር እንችላለን ስልሽ ለምን ከጎኔ መሆን ከበደሽ? ማለት ሶሻል ሚዲያ ለመውጣት ላትፈልጊ ትችያለሽ። ምናልባት ና ግን እኔ ሶሻል ሚዲያ ላይ ውጪ አብረሽኝ ሆኜ አብረሽኝ ስሪ ምናምን እያልኩሽ አይደለም ማለት ያኔም ልትሰሪ የነበረው ለእኔ ስት ነበረ። ማለት ለምን ገብቶሻል? አ እኔ በቃ እየኖርኩ አልነበረ ስድስት ወር የምሬ ነው ምልሽ፣ በጣም እየተሰቃየሁ ነበረ ያሳለፍኩት ጊዜ ማለት በይሉኝታና በቃ በሆኑ ነገሮች ታጥሬ ምናምን ነገር የራሴን ነገር ሁሉ ትቼ ነበር። የምሬ ነው የምር መኖር አቁሜ ነበረ። በቃ መኖር አቁሜ ነበረ። ለራሴ አንድ ነገር እኔ ያለኝን ነገሮች እንዳለን ያጣሁት አንቺንም ጭምር ማለት ነው። በቃ ምንም ነገር የተረፈኝ ነገር የለም፣ ምንም። ታምኛለሽ? ምንም ነገር አልተረፈኝም። በቃ ያለኝን ነገር ሁሉ አጥቼ፣ አንቺንም አጥቼ፣ ራሴንም አጥቼ ነበረ ማለት። ብዙ ነገር ነግረሽኛ፣ እንዲ መክሳቴ፣ መጥቆሬ፣ በቃ ሁሉ ነገር ምና እንዳሳዘነሽ ነግረሽኛ። ታዲያ ምንድን ነው ማለት በአሁን ቃል ማስገቢ ላ ለምንድን ነው ከረፈደን ይመጣ? በጣም ብዙ ነገር ውስጥ ተቀይረዋል። በጣም ብዙ ነገር አሳልፌ የነበርኩት ሁኔታ አሁን ላይ ላለሁበት ሁኔታ ለመድረስ እጅግ በጣም ብዙ ነገር አሳልፈል። አሁን ለዚህ ጊዜው አይደለም ማለት እኔ ላንተ ቃል የምገባበት ሰዓት አይደለም። አረ ሱዛ እኔን እንድትረዳኝ ይገባል። አውቃለሁ ወይም በጣም አስቸጋሪ ሁኔታ ላይ ሆነች ሊሆን ይችላል። ማለት ምንድን ነው የሆነው? እና ማለት በቃ በኔም ውስጥ አንቺም ውስጥ የሆነ አዲስ ነገር ቢፈጠር ምናምን ነገር በግልጽ ነው የምናወራው ሱዛን እና ሀዲያ ምንድነውን ማለት ማለት አሁን እኔ በጣም ለፍቼ ለፍቼ በውስጤ ነገሮችን ይዤ ምናምን የምር ያለ ግርኩሽ ከባድ ህመማለህ አሁንም ማለት ነው፣ ምክንያቱም ስለሰው መንገር አልችልም ለአንቺ ስለሆነ ሰው የሆነ ሰው እንዲህ ነው ምናምን ነገር ብዬ መንገር አልችልም። እና ውስጤ በጣም ከባድ ህመም አለ እና ያንን ህመም እራሱ ሳለግርሽ ነው በቃ የአንቺ ነገር በመስተካከሉ ምናምን ደስ ብሎኝ አብሬሽ እየሆንክ ያለሁት እና በቃ ሱዛን የምር ነው ሽተረጂ አቲጂ ምንም አይነት ነገር ቢሆን ተይው። ማለት እኔ ድጋሚ አልክልሽ ማለት ድጋሚ አልተውሽም። እኔ የምር አልተውሽም። እኔ አሁን ቃል ልግባልሽ፣ በቃ በህዝ በፊት ማለት ነው። የምር አልተውሽም ማለት አውቃለሁ፣ ይገባኛል ምናምን ጠራ ያደርጋል ምናምን ነገር ግን አልደግሞም። እኔ የገባሁበት ሁኔታ ላይ ድጋሚ አልገባም በሰው የተነሳ የምሬን ነው ምልሽ ለሰው ስለው እንደዛ ሁሉ ነገር ያደረግኩት እና ድጋሚ እዛ ነገር ውስጥ አልገባም። በቃ አሁን የራሴን ህልም ማሳካት ያሰብኩበት ሰዓት ነው። ህልሜን ለማሳካት ደግሞ ታስፈልግኛለሽ እና ደግሞ የአንቺንም ህስ ህልም ለማሳካት ነው ያስፈልግሻለሁ። የምሬንም እንደ በፊቱ በፊት እንዳቀር ነው ያለው። የምር ድሮ እንዳሰብ ነው ነው ቀለበ ነገር አለ አረምልስ ዛንይ ከባድ ነገር አትንገሪኝ የምል ከባድ ሊሆን ይችላል፣ ግን ማወቅ ያለብህ ነገር አለ። ተረድቻለሁ፣ ግን ለጥቼ ስላገኘሁ ደስ ብሎኛል። ለምን እንደዛ እንዳደረግክ ምክንያትን ስላወቅኩ ደስ ብሎኛል። ጓደኞችን በጣም ነው የማመሰግናቸው እንደዚህ ላደረጉ። ግን አሁን ራሱ ለአንተ ክብር ስላለኝ ነው የመጣሁት። ሚሄድበት ሰዓት ደርሷል። የጠበቁኝ ነው። ስለዚህ ከነበርኩበት ሁኔታ ተነስቼ እዚህ ሁኔታ ላይ ለመገኘት በጣም ብዙ ስለለፈሁኝ አሁን ላይ ድጋሜ መተዋልችም። ሱዛን የአንድ ድል ስሚ እያልኩሽ በቃ እንደዚህ ልጨክኝ ብዬሽ ነው የምል። ማለት ወሬት ነው የምትሄጂው? የት ነው ማን ነው የሚጠብቅሁን? እዚህ ከመናገር አልፈልግም። ታውቃለ እንዲትል ማለት እንደማልፈልግ ያለው ሁኔታ ይህ ነው ማለት እዚህ ሁኔታ ላይ ለመገኘት እኔ ብዙ ለፍቻለሁ። አንተ የተሰቃየውን አንተ ያሳለፍከውን ሁኔታን ይማሳልፈዋል። ብዙ ነገሮችን አጥቻለሁ። ሶ ይሄንን ፓርት ደግሞ ለማግኘት እኔ ብዙ ለፍቻለሁ። ሌሎች ሰዎች ረድተውኛል፣ ምናምን ብዙ ነገር አለ። ሶ አሁን ቃል ግቢልኝ ምናምን ለምትለው ሙሉ ነው። የምር በቃ እኔ ማለት ነው አሁን እኮ ማለት ነው። በቃ እየተስተካከሉ ከሆነ ነገሮች አሪፍ እየሆኑ እኮ ነው እያየው ነው። እየተስተካከሉልህ መሆኑን እያየው ነው። ግን ዋናው እኔ አሁን የሚያስደስተኝ እና የምፈልገው ነገር ቢኖር ከዚህ የተሻለ ደረጃ ደርሳ ማየት ነው። ዱዓ ማረግ ለላ ነው። እና ደግሞ አላህ ይረዳሃል። እኔንም አንተንም ባለንበት ቦታ ላይ የተሻለ ሁኔታ ላይ ሆነን እንድንገኝ አድርገን ሱዛንዬ በቃ አታደርጊ፣ የምር በቃ እሺ ቤኝ ተረጂ በቃ። እኔ አሁን የምፈልገው ምን እንደሆነ ታቂያለሽ? አንዴ የነገር ኩሽንና አንዴ እኔና አንቺ ያለም ነው ህልም አለ እሱን አሳክቼልሽ በቃ እሱን እንድታይ ነው የምፈልገው እኔ ተረዳኝ። ማለት ለምን ለማረባት መታ

ማለት መጀመሪያ ማመን እያቃተኝ ነበረና፣ ብራንክ ፕራንክ ነው ልትይ ነ አይደለም፣ ካላስቸግርኩ አንድ ሻንጣ ታግዘኛል።